ይነግራቸዋል። እቺ ሶስተኛዋ፣ ያዘዝኩትንም ይነግራቸዋል። በስሜ የሚናገረውን የማይሰማውን ወይም የማይቀበለውን አለያም ኢንካር የሚያደርገውን ደግሞ እኔ በቀለዋለሁ ይላል መጽሐፉ። ላይ እኮ ወደ ቁርኣናችን እንምጣ፣ እስኪ ወደ ሱረት ሹራ ስንመጣ እዛ ላይ ደግሞ ምን አለ ፈስዳ ቢማቱ ዑመር ወአዕሪድ አን ኢና ከፈናክል ሙስታዚኢም። እ ይህ ነገር እንዴት ነ? አንዳንድ ጊዜ ለዚህ ይመስለኛል። እናንተ ኮ ናችሁ የጻፋችሁት ወንጌሉን የሚሉት እኔ እንደሚመስለኝ ከሆነ ማለት ለምን በደንብ ተቀራርቦ ሲገናኝ ግርታም ይፈጥራል። ቁርአናችንን አንብበውት አያውቁም። ለመማር ሳይሆን ብዙዎቹ እኛ ጋር የሚመጡት ለሙግት ስለሆነ አላወቁትም። ይህውና እንዲህ አይነት ነገር አለ። ይመሳሰላል። የምናስተምረው በግድ አይደለም፣ ለሚፈልጉ ለሚቀበሉ ለሚሰሙና ለሚረዱ ሰዎች ማስረጃዎችን ገጣጥመን መንገድ መቻል ስላለብን ነው ማለት ነው። አሁን የጠቀስኩላቸው ጥቅስ ላይ ምንድን ነው የሚለው? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ አለው ሙሴን። ወንድሞቻቸው እነማን ናቸው? እነዛ የእስማኤል ልጆች አስራ ሁለቱ አለቆች ስምዝርዝራቸው ባይሉን ስታ ለእነማን ነው ወንድምነታቸው ለያዕቁብ አስራ ሁለቱ አለቆች ልጆቹ ማለት ነው። ለእነ ይሳኮር፣ ንፍታሌም፣ ጋድ፣ ዮሴፍ፣ ይሁዳ፣ ስምዖን እንደነዚህ አይነቶች ጨምሮ አስራ ሁለት አለቆች ልጆችን ወልድ ወል ነቢይላህ ያዕቁብ በመባል ይታወቃል። ስለዚህ ለያዕቁብ ልጆች የእስማዒል ልጆች ወንድሞች ናቸው። ንብላ እስማዒል ቆ ምንድና አጎ ስለዚህ ይሄ ምንድን ነው ምስራዊ ቤተሰብ ነው። ከነሱ መካከል እንዳንተ ያለ ነቢይ አስነሳለሁ። ወንድሞቻቸው አረብ ምድር ላይ የተወለዱት የእስማዒል ልጆች እስከሆኑ ድረስ ነቢያቸው ሙሐመድ ለ ሰላቱ ወሰላም ከእስማኤል ዝርያ ነው የተገኙ አስነሳለሁ አለ። ጥሩ ይችን ጥያቄ ይዘን ወደ እነሱ ጋር ስንሄድ ደግሞ ይሄ ነገር ለማን ነው? እስኪ የምታውቁት ነገር ካለ ንገሩን ብለን እንጠይቃለን ማለት ነው። ስለዚህ ጠይቀናል ጠይቀናል በእርግጥ ምንድነው መልሱ የሚሰጠን? አይ ይሄማ እኮ ስለ ኢየሱስ ክርስቶስ ነው እንጂ ስለ መሀመድ ነው ልትሉ እኮ ልትሉ ባልሆነ እ መሀመድ ልት- እፈልገን ነዋ ይለው አይቆይልኝ የለም ከማለቴም በፊት ለማን ነው ለኢየሱስ ክርስቶስ እሺ ለኢየሱስ ነው ይላል ይላል ሳይለንት አድርጉት ስልካችሁ። ልጅ ጋር ለተለያየ ስታመጡ ለሚሰራው ይሻል። የሚያስታውሰኝ ምን ላይ ነገሩ አስረሳኝ። ጀዋሩ ማለት ነው ከአስራ ሁለቱ አለቆች ወንድሞች መካከል ምንድን ነው ያልኩት?

በዚህ ጥቅስ መሰረት አሉና አገናኝተው የሶስቱንም አመጡ። በሰንጠረዥ ደረጃ እንዴት ነቢ ሙሳ ዓለይ ሰላም ከእናትና ከአባት ተወልደዋል። ነቢ መሐመድም እንደዛው። ነቢ ዒሳ ግን ያለ አባት የተወለዱትና እንዳንተ ለመባል አይቻልም። እሳቸውን አይመስሉም ማለት ሲቀጥል፣ ነቢ ሙሳ ተዋግተዋል፣ ከፍርዓውን ጋር ተዋግተዋል፣ ተፋልመዋል። ነቢ መሐመድ ዓለይ ሰላት ወሰላም ከሙሽሪኮች ጋር ከአይሁዶች ሙሽሪኮችም ከሌሎችም ጋር ተዋግጦ በተባለው መሰረት ማለት ነው። ነቢ ዒሳ ዓለይሂ ሰላም ጦርነት አላካሄዱም አልተወሉም። ነቢ ሙሳም ነቢ ሙሐመድም ዓለይሂሙ ሰላቱ ወሰላም ሞተዋል። ነቢ ዒሳ እስካሁን አልሞቱ። ተመሳሳይ የሆኑ ነገሮች ይለያያቸዋል፣ ሁለቱን ግን ያገናኛቸዋል ማለት ነው። በዚህ አይነት መልኩ ለየተቁጭ አረጉና እንዳንተ ያለ ነቢይ የተባለ ሙሳን የሚመስለው ነቢይ ነቢ መሐመድ መሆን ሆን ያለባቸው ብለው ብዙዎችን አሳምነዋል። ጥቂቶች ግን ተከራክረዋቸዋል፣ አልተቀበሉም። ለነዛ ለአንዳንድ ተከራካሪ ሰዎች አባባል ደግሞ በቂ ምላሽ አለ። በቂ ምላሽ እቺን ጥቅስ ልስጣችሁ፣ ትፈልጓታላችሁ? በጣም በቂ በቂ፣ ለዚህ ጥቅስ የሚሆን እንዳንዳንድ ነቢይ አስነሳለሁ የተባለው እዛው እስራኤል ምድር ላይ ላለመሆኑ መስካሪ የሆነ ጥቅስ ነው። ይህ ጥቅስ ልስጣት ትፈልጋላችሁ? ሶስት ሰው ነው አዎ፣ ያለው አልሰጥ እንዴ? ሁሉም ግን ያው በንትን ነው፣ በስፖንሰር ነው፣ በግዢ ነው የሚሆነው፣ በጨረታ በጣም የሚገርማችሁ ነገር እኮ ነው። ሀቂቃ እንደው እንደ ቀልድ እናውራው እንጂ የሚገርም ኦሪት ዘዳግም የሚባል መጽሐፍ አለ። ማስታወሻውን ያዟል ት ዘዳግም የሚባል ከአምስቱ የሙሴ መጽሐፍቶች ውስጥ አንዱ ነው። አምስተኛው መጽሐፍ ነው ዘዳግም። አረቢኩ ባይብል ላይ ተፍኒያ ይሏል። ለሁለተኛ ጊዜ የተጻፈ ማለት ነው። ዘዳግም ድጋሚ ማለት ነው። እዛ ላይ በመጨረሻው ምዕራፍ መጨረሻው ምዕራፍ ተኛው ምዕራፍ ነው። ቁጥር አስር ላይ ስለ ረሱላችን ነው ማውረው። በደንብ ልብ በሉ። በዘመናችን እየተ ዛመተ እየተሰራጨ ያለን አንዳንድ ቆሻሻ የሆኑ አመለካከቶችና አነጋገሮችን ሰምታችሁ ሊሆን ይችላል። እኛ ደግሞ ስለ ረሱላችን ዓለይሂ ሰላቱ ወሰላም ማወጅ መቻል አለብን። ስለ የበላይ ነቢይነታቸው፣ ስለ ክብራቸው፣ ስለ ተወዳጅነታቸው፣ ስለ እውነተኛ ነቢይነታቸው በቁርአን ስለ መላካቸው፣ አላህ መርጦና መስክሮ ስለ መላኩ እኛንን መመስከርም ማወጅም መስበክም ያለብንና ከተለያዩ መጽሐፍ ከታሪክ መዛግብትም ጨመር እያነሳን ኮት እያደረግን ማስተማር ስላለብን ነው። ዘዳግም ሰላሳ አላችሁ ቁጥር አስር ላይ ጻፏት እንጂ በቃል የሚያጠቅስ ነው። ከቅድሙ ከእዛው ከኦሪት ዘዳግም ምዕራፍ 18 ከቁጥር 18ቱ ጋር የሚገናኝ ማለት እንዳትረሱ፣ ሌላ ጊዜ መመጣሉ እዚ አወግን መስጊድ ላይ ነው ይሄን ነገር የሰጠሁት። አረሳም አንድ ሰው አላውቅም አልሰማሁም። ፈጣሪውን ፊትለፊት እንዳወቀው እንዳየው ለማለት ነው። አይቶታል የሚል ሌላ ጥቅስ አለ። እሱን ካስፈለገ ሌላ ጊዜ እንደውም በደውራ ደረጃ በዚህ ዙሪያ የምንማማረው ትምህርት ይኖራል። ኢንሻላህ እዚሁ መስጂድ በሌላ ጊዜ ከወንድሞች ከውስታዞች ጋር ተነጋግረን ማለት ነው። ፈጣሪውን ፊትለፊት